የተፈጠረ ነገር የለም። ግዴታ ነው አንቺን ማግኘት። አንቺ እኔን ማግኘት የባስፈልጊ ራሱ እኔ ግዴታ ነው አንቺን ማግኘት ማለት ነው። ባለፈውን ብዬሻለሁ። ቢሆን አክር ጊዜ እየመጣሁ ጠይቅሻለሁ። ማድረግ ያለብኝ ነገር አድርጋለሁ። ወደኋላ አልልም። የአንተን ስሜት ባውቀው ግን ደስ ይለኛል። ምን ስሜት እኮ ነገርኩሽ በግልጽ አማርኛ። ምን አልከኝ? ወረድ መጣሁት ማስገሽ ነው አልኩሽ።

እኛም ይሄንን የፈለግ ነው። እንግዲህ የሴጣን ክንፉ ሊሰበር አንድ ሁለት ቪዲዮዎች ቀሩት፣ ጋይስ። ሰላም ሰላም እንዴት ናችሁ? ድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን ዱም ኤርትራውያን የቻናል ቤተሰቦች እንዴት ናችሁ? ደና ናቸው ሁሉ ሰላም፣ ሁሉ መልካም እኔ ጋር ሁሉ ሰላም፣ ሁሉ መልካም እናንተ ጋር ሁሉ ሰላም እንደሚሆን ተስፋ እያደረጉኝ እንደተለመደው ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስቴት በኮሜንት እንድታስቀምጡልኝ እያልኩኝ እንግዲህ ጥቂት ብያችሁ ነገ በሰፊውና በረጅሙ መጣ አላችኋለሁ። ዛሬ አሁን ስላልተመቸኝ ልጆችም ስለተኙ አጠገቤ ድምጽ ብዙ አይሰማም፣ አይሰማ እንግዲህ ወይን ሰሞን እንደነገርኳችሁ እስር ቤት ነው ያለሁት። ድምጽ ካልተሰማችሁ ቀጣጥላችሁ ስሙት ማለት ነው። ዛሬ እንግዲህ ሩታ ቲክቶክም ላይ መታ ነበረ። በራሷ አካውንት እንደመጣች አሳውቃለች። በዚሁ ጸጉሯ፣ በዚሁ አለባበሷ ማለት ነው። ከአብርሽም ጋር እንግዲህ ቀድሞ ሲገናኙ የነበራቸው ቦታ ላይ ቪዲዮ ሆነው ቀርጸው የተለቀቀልን አሁን ላይ ማለት ነው። ማምሻውን አብርሽ ቤት በስሟም አብሮ ሲሆን ምን ያህል ድምቀት እንዳላቸው እንግዲህ ከዚህ ነገር ሁላ ወጥተው በጥሩ ነገር በቅርቡ እንደምናያቸው አምናለሁኝ። ነገ በሰፊው በሰፊው እመጣለሁ። ኮሜንታችሁን ይዤ እኔ የራሴን ሀሳብ ጨመርምር አድርጊበት ማለት ነው። ውድ ቤተሰቦች እስከዛ ድረስ በጣም ነው ምወዳችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። መልካም ጊዜ። ቻው ቻው።